በሀገሪቷ የፍርድ አወሳሰንን በተመለከተ በተለያዩ ጊዜያቶች ትችቶች ይቀርቡበት ነበር ይላል የፌዴራል ጠቅላይ ፍርድ ቤት መረጃ። በዚህ ምክንያት የሚበየኑ የፍርድ ውሳኔዎች ተአማኒነት፣ ተቀራራቢና ተገማችነት እንዲጎርላቸው አድርጎታል። ይህንን ችግር ለመቅረፍ ሲባል ላለፉት አስር ዓመታት ሲተገበሩ በነበሩ የፍርድ ሂደቶች ጥናት ሲደረግባቸው ቆይቶ የፍትህ ስርዓቱን ተአማኒ፣ ተገማችና ወጥነት እንዲኖረው ይረዳል የተባለለት የወንጀል ቅጣት አወሳሰን መመሪያ ረቂቅ ተዘጋጅቷል። የፌዴራል ጠቅላይ ፍርድ ቤት ከተለያዩ የፍትህ ተቋማት የተውጣጡ አካላትና ባለሙያዎች የተሳተፉበት የውይይት መድረክ በማዘጋጀት በረቂቅ መመሪያው ላይ ውይይት አድርጓል። በዋናነት የቅጣት እርከን የቅጣት እርከን ማውጣት ወይም የቅጣት አወሳሰን መመሪያ ታሳቢ የሚያደርገው የቅጣት ውሳኔን ተገማች ማድረግ ተመሳሳይነት፣ ተቀራራቢነት እንዲኖር ማድረግ ነው። ስለዚህ የቅጣት እርከን ባለወጣለት መጠን የሚወሰነው ውሳኔ በዳኛው ፍቅደ ስልጣን ብቻ የተመሰረተ ይሆናል በዛ ፍቅደ ስልጣን ተጠቅሞ የሚሰጥ ውሳኔ ደግሞ ጥያቄ ሊቀርብበት አይችልም ምክንያቱም በህግ የተፈቀደ ነው እንደምታውቁት በተለያየ ጊዜ በፍርድ ቤት የሚሰጡ የቅጣት ውሳኔዎች የተለያዩ አይነት ትችቶች አስተያየቶች ይቀርቡባቸዋል ከቅጣት ማነስ ወይም መክበድ ጋር የተያያዘ ይህንን ተገማች ማድረግ አንደኛ ፍርድ ቤቱ የሚኖረውን ስልጣን ተአማኒ ያደርገዋል ሁለተኛ ከህብረተሰቡ ጋር ያለውን ግንኙነት በአክብሮት ላይ የተመሰረተ እንዲኖር እንዲሆን ያስችለዋል በአንድ አካባቢ 20 አመት፣ በሌላ አካባቢ እድሜ ልክ እስራት፣ በሌላ አካባቢ ደግሞ ሞት ፍርድ የሚወሰን ከሆነ በአንድ ሀገር ያሉ ዜጎች እኩል የመዳኘት እኩል የመደመጥ እድል አግኝተዋል ማለት አይቻልም። ስለዚህ አንድ የግድያ ድርጊት ወይም ደግሞ አንድ የሙስና ተግባር ከተፈጸመ በሀገሪቷ ያሉ ፍርድ ቤቶች ተቀራራቢ የሆነ ቅጣት መወሰን መቻል አለባቸው መውሰድ መቻል አለባቸው። ከ2001 ዓመተ ምህረት ጀምሮ ሲተገበር የነበረው እና በ2006 ዓመተ ምህረት ዳግም ማሻሻያ የተደረገለት የወንጀል ቅጣት አወሳሰን ወቅቱን ባማከለ ሁኔታ በጥናት ላይ በመመስረት ለሶስተኛ ጊዜ ማሻሻያ ተደርጎለታል። በዚህም ማሻሻያ መሰረት የተፈጸመውን ወንጀል ተከትሎም ከምርመራ ጀምሮ እስከ ፍርድ አወሳሰን ድረስ ያለው ሂደት ግልጽ፣ አስተማሪ፣ በሁሉም አካባቢ ተመሳሳይ እና ተገማች እንዲሆን ይረዳል ነው የተባለው። በተጨማሪም ከዚህ ቀደም በወንጀል ቅጣት አሰጣጡ ውስጥ እርከን ያልወጣል ያመጣላቸውና በግልጽ ያልተካተቱ የቅጣት አወሳሰን በረቂቁ እንዲካተቱ ተደርጓል። ይህም በፍትህ ስርዓቱ ውስጥ ይስተዋል የነበረውን ክፍተት ይሞላል ተብሏል። ቀደም ሲል በነበረው መመሪያ ያልተሸፈኑትን አሁን መሸፈን ስለተቻለ ከዚህ በኋላ በነዚህ በተሸፈኑት የወንጀል አይነቶች ላይ የሚሰጠው ውሳኔ ተገማች እንዲሆን ማድረግ ያስችላል። ይሄ ሁለት ነገሮችን ይይዛል። በአንድ በኩል ህብረተሰቡ ከወንጀል ህጉ የሚጠብቀው ነገር አለ፣ በወንጀል ህጉ ሊሳካ የታሰቡ ግቦች አሉ። ይሄ መሳካት አለበት። በሌላ በኩል ቅጣት ግለሰባዊ መሆን አለበት፣ የእያንዳንዱን ግለሰብ ግላዊ ሁኔታ ግምት ውስጥ ያስገባ መሆን አለበት የሚል አረዳድ ስላለ እነዚህን ሁለት ፍላጎቶች በሚዛን አስቀምጠን ምላሽ መስጠት መቻል አለበት በሚል ይሄ የቅጣት አወሳሰን መመሪያ ተዘጋጅቷል። ረቂቅ አላማም ባለፉት አስር አመታት የነበሩ የማንዋል ቁጥር ሁለት ሁለት ስድስት የነበሩ ችግሮችን በመሰረታዊነት የሚፈታ አዳዲስ ድንጋጌዎች ደግሞ አሉ። ለምሳሌ የሙስና ወንጀል ጉዳዮች የተመለከተ 887 ወታደራዊ ፍርድ ቤቶች ሽብርተኝነትን በገንዘብ መርዳት ያደረሰ ግብይት፣ ኮንትራባንድ፣ የጦር መሳሪያና መሰል የሆኑ ደረጃና እርከን ያልወጣላቸው ድንጋጌዎች ነበሩ። እነሱም ወደ አዲሱ የቅጣት አወሳሰን ማኑዋል እንዲካተት አድርገናል። ይህ መመሪያ በአጭር ጊዜ ውስጥ ተግባራዊ መደረግ ይጀምራል የተባለ ሲሆን የሚፈለገውን ተአማኒነት፣ ተቀራራቢ ተገማችና ፍትህን ለማረጋገጥ ክትትል ይደረግበታል። አንዳንድ ቦታ ላይ ያለአግባብ ቅጣት ሊቀል የሚችልበት ወይም ደግሞ ቅጣት ሊገደብ የሚችልበት ሁኔታ ነበር። ቅጣት ማቅለያ ነጣጥለን ሳይሆን ደምረን አንድ አይነት ባህሪ ያላቸው የቅጣት ማቅለያዎች ተደምረው ይወሰዳሉ እንጂ በተናጥል እየተወሰዱ የሚጣለው ቅጣት በጣም ሚኒማል ወይም ደግሞ ምንም የሌለው እንዳይሆን በሚያደርግ አግባብ ጥብቅ መስፈርት አሁን ለማስቀመጥ ጥረት ተደርገዋል። በአዲሱ መመሪያ በመጀመሪያ የተደረገው ጥናት ማድረግ ነው። ምንድን ነው ችግሩ? በምን በምን የክፍሎች ላይ ማሻሻያ መደረግ አለበት? ምን ምን ጉዳዮች አልተሸፈኑም? ከዚህ በተጨማሪ ከማስፋት ከማጥበብ ጋር በተያያዘ ምን መደረግ አለበት? በኅብረተሰቡ ምን ትችት ይቀርባል? እስካሁን በተሰጡ ውሳኔዎች ውስጥ የታዩ ችግሮች ምንድናቸው? የሚሉትን በዝርዝር በጥናት መለየት ስራ ተከናውኗል። ከዚህ በኋላ የሚኖረን ሂደት ይሄን ግብዓት በማካተት እስካሁን ከአስር ዓመት በላይ በስራ ላይ ያለውን መመሪያ የመቀየር ስራ ነው የምንሰራው። ይሄ በአጭር ጊዜ ውስጥ ይከናወናል።